ይህንን ማን ያምናል? ማንም እኛም፣ እስቲ አላመንም። ነገር ግን ይሆናል ብለን ስለተጠራጠርንበት መረጃውን ግዴታ ሼር ማድረግ ስላለብን ነው ወደ እናንተ የመጣ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የኒ ቻናል ተከታታዮች፣ ሰላማችሁ ይብዛልኝ በያላችሁበት። እኔ ማታ የሆነ ነገር ሰማሁኝ ነገር እየው ምን መሰላችሁ? እንግዲህ የብሩኬና የሃይሚ ጉዳይ በጣም እየከረረ ነው። በጣም ውስብስብ ውስጥ ነው ያለው ጉዳይ ማለት ነው። ሃይሚስ ለምንድን ነው እንደዚህ ጫና ያደረገችበት ብሩኬ ላይ በባለፈ ጉዳይ ብዬ እኔም ጠየቅ አድጌ ነበረ ከታማኝ ሰዎች። በቅድሚያ ውዶች ላይክ፣ ሼር አይረሳሳብ፣ አስተያየት ካላችሁ ኮመንት ላይ አስቀምጡ። ለቤቱ ደግሞ አዲስ ከሆናችሁ ቤተሰብ ሁኑ። እንግዲህ ዛሬ እየላችሁ የመጠሁት ነገር እኔ አሳማኝ አድርጎኛል። እኔ በበኩሌ ማለት ነው፣ አሳማኝም ስላደረገኝ ወደ እናንተ የመጣውት። እንግዲህ ሃይሚ ለምንድን ነው በባለፈ ጉዳይ ለብሩኬ ላይ እንደዚህ ጫና ልታረግበት? እውነት የባለፈ ጉዳይ ነው ወይ? ያለፈ ታሪክ ነው ወይ? ይሄ ለምን በሚለው ሳጣራላችሁ፣ ነገርየው ያለፈ ነው። ነገር ግን አሁን ላይ ያለፈ ነገር ያቺ ሴት የተባለችዋ በሰው በሰው አድርጋ እዛው በቅርብ በቡሩኬና በሃይሚ በሀይሚ መሀል ያሉ ሰዎች አሉ። አንደኛው ስሙ ተጠቅሶልኛል። በሱ በኩል ነው ለሀይሚ ይሄ ነገር ሀይሚ ስልክ ላይ እንዲገባ የተደረገው ማለት ነው። ይሄ ደግሞ በዋነኝነት የተደረገው ይሄ ቴክስት ሀይሚንና ቡሩኬን ለመለያየት ነው። ያቺ ሴት ይሄን ያደረገችው ማለት ነው። አሁን ላይ ግን ቡሩኬ ነገርየው እል ውስጥ ስለከተተው ወደ ዋናው ነጥብ ስመለስላችሁ ነገርየው እሉ ውስጥ ስለከተተው ሃይሚም እመንልኝ አትመንልኝ በስነ ስርዓት አስረዳኝ አታስረዳኝ የሆነ ክርክር ፈጥራለች። ምክንያቱም ክርክር ልትፈጥርበት የቻለችው በእሷም አይፈረድም። ምክንያቱም ይቺ ሴት ዛሬ እንዴት መጣች እንዴት ዛሬ ይሄን ቴክስት ልትልክልኝ ቻለች? የሚለው ነገር ሀይሚ ላይ ጥያቄ ስለፈጠረባት፣ ምናልባት ብሩኬ በድብቅ ከእሷ ጋራ ይገናኛል አይገናኝም፣ ስለዚህ ያለውን ነገር እንዲያምንልኝ ይፈልጋለሁ በሚል ነው ጭቅጭቅ ያበዛዩ ማለት ነው። ነገር ግን ብሩኬ ደግሞ ይሄንን ያቺ ሴት እንዳደረገች ከነዛ ሰዎች ጋር ሆነ ያቺ ሴት እንደዛ እንዳደረገች ብሩኬ ምንም የሚያውቀው ነገር የለም። አሁን ግን ብሩኬ ትግስቱ እንዳለቀና ያቺ የተጠረጠረችዋን ሴት ወደ ካሜራ ይዟት እንደሚመጣ ምናምን በቃ አሁን ነገሮቹ ተጋግለው ተጋግለው ለቡሩኬ እልፈጥረውበታል። ብቻ የሆነ ሴት እንደምትመጣ የሆነ መረጃው እንደዚ አይነት ነገር ደርሶኛል ማለት ነው። ነገር ግን አንድ ነገር አንድ ነገር ልበላችሁ፣ ጠላት ከውሩቅ አይመጣም ይላሉ እናቶቻችን ማለት ነው። ጥላቶቻቸውን ነው ይዘው የሚዞሩት እነዚህ ልጆች በጣም በጣም አብረው ወዳጅ መሳዮች በጣም የማታምኑት ሰው በእነሱ መሀል አለ እኔ እንዲሁም በጣም ያስገረመኝን ልንገራችሁ ለቡሩኬና ለሀይሚ ምርጥ የተባሉ ሰዎች ይሄ ማን ነው ቤካና ፍፄ በጣም የሀይሚን መለወጥ የሃይሚን እድገት በተለይ ደግሞ ሀይሚና ቡሩኬ እንዲጋቡ በጣም በጣም ንጹህ ልብ እንዳላቸው ነው የሰማሁት። ከማንኛውም ከማንንም በላይ ቤካና ፍፄ በጣም ምርጥ ምርጥ ምርጥ ምርጥ ወዳጆች እንደሆኑ ነው የሰማሁት እኔ ውስጤ ነግሮኛል። ሲጀመርም ማለት ነው ስለ እውነት ለመናገር ያክል የሰው ልጅ እኮ ያስታውቃቸዋል። እንዲህ እንዲ ያስታውቃቸዋል። ምንም ሩቅ መሄድ አይጠበቅባቸውም። እና እኔ ለምንድን ነው አሁን ሀይሚም ጥፋተኛ አይደለችም ብሩኬም ጥፋተኛ አይደለም። ብሩኬንና ሀይሚን እያጨቃጨቃቸው ያለው ወዳጅ ሰባይ መሀላቸው አንድ ሰው አለ። ያ ሰው ደግሞ ከዛ ሴት ጋራ ባደረገው ነገር ጭቅጭቅ ተፈጥሮ ሀይሚ እምነት አታ ለብሩኬ ተስፋ ቆርጣ ተብሩኬ እንድትርቅ የተደረገ ነገር ነው። ያ ልጅ ደግሞ የመጣው ማለት ነው። ያ ልጅ የመጣው ደግሞ የአበባ ምናምን ትናንት የሰጠው እሱ ደግሞ የመጣው ለሀይሚን እንደሚያፈቅራት ለማሳየት ለማሳመን እሱ ብሩኬ ነው ብሩኬ ነው በብሩኬ በኩል ነው የመጣው ልጁ ማለት ነው። ይሄ ደግሞ የሆነው ለምንድን ነው እሷ በእኔ ላይ እምነት ካጣች፣ እስኪ እሷ ለእኔ ምን ያክል ታማኝ ናት የሚለውን ነገር ለማጣራት ያደረገው ነገር ነው ልጁን ወደዚህ ያመጣው ማለት ነው። ልጁ ከውርኬ ጋር ተመካክሮ ነው። እሷ በእኔ ላይ እምነት ካጣይ ባለባለፈ ነገር እስቲ እሷ ለእኔ ምን ያክል ናት የሚለውን እንትን ለማለት ነው። እና አሁን በጣም ውስብስብ ውስጥ ናቸው። በጣም ማለት ነው። ሌላው ነገር ደግሞ ያች ልጅ ብሩኬና ሀይሚ እንዲለያዩ በጣም ትፈልጋለች። ያቺ ልጅና የንኛው ቃል አቀባይ ማለት ነው። ይሄ ደግሞ የተደረገው ምንድን ነው ያቺ ልጅ በማስመሰል በዛች ልጅ ስም ምናምን ነገር ተደርጎ ነው። ያቺ ሀይሚ የምታቃት ሰው ትመስለኛለች እና እኛ ሁለቱም የባለፈ ነገራቸው ስላወሩ ማለት ነው። ያው ሃይሚም የባለፈ ነገር አላት፣ ብሩክም ያለፈ ፍቅር ታሪክ አለው። ማንም ሰው ያለፈ የፍቅር ታሪክ ይኖረዋል። ነገር ግን አሁን ላይ እነዚህ ልጆች እያደረጉት ያለው የህፃን ልጅ ጨዋታ ነው። ሀብቴ ደግሞ የምር ተጣልተዋል አለ። ይሄ ትልቅ ሰው ነው፣ ዝም ብሎ አይዋሽም። የምር ተጣልተዋል። ጠባቸው የምር ነው። እውነቱን ነው ሀብቴ፣ ጠባቸው የምር ነው። የምር እንዲሆን ያደረጉት በባለፈ ነገር፣ ይሄ መሀላቸው ያለው የእሱ ወዳጅ እና እና የእሱ ወዳጅ እና ይቺ ሴትም ደግሞ በጣም በጣም በጣም አሁን ብሩኬ ከሀይሚ ጋራ በመሆኑ በጣም ተናዳለች። በጣም ተቃጥላለች። ብሩኬ ደግሞ ማንም ሰው ያለፈ ታሪኩ ደስተኛም ሊሆን ይችላል። ጥሩም ያለፈ ታሪክ ሊኖረው ይችላል። የሚያስጠላም ያለፈ ታሪክ ሊኖረው ይችላል። ማንም ሰው ያለፈ ታሪኩን ማሰብም፣ ማስተዋሰብ ማንሳትም የማይፈልግ ሰው አለ። በተለይ ደግሞ ወንድ ልጅ መጥፎ ታሪክ ካለው ማሰብም አይፈልግም። ስለ አንድ ሴት ማሰብ ወደኋላ ዞር ማለት አይፈልግም። ልቡ ተቆረጠ ቆረጠ ነው። ሴትም እንደዛው ናት። ግን ደግሞ በወንዶች ይብሳል ማለት ነው እና ቡሮኬ ላይ ደግሞ የተሰማው ስሜት እንደዛ ነው። በቃ ማለት አስረዳኝ ስትለው፣ ምንድን ነው ማስረዳሽ? ምን እንዳስረዳሽ ትፈልጊያለሽ? ምናምን ብሎ በጣም ሲኮሳተር ነበረ። እኛም ያው ለምን አታከብራትም? ምናምን ብዙዎቻችሁ ለሴት ሊክ ክብር ይኖረው ምናምን በእርግጥ ቡሩኬ ለሃይሜ ክብር እና ፍቅር ሳይኖረው ቀርቶ አይደለም ማንም ሰው ባላጠፋው ጥፋት ባልሰራው ስራ ሲወቀስና ሲሰደብ ደስ አይለውም ይደብረዋል እኔም ራሴ ባላጠፋው ጥፋት ሰው እንዲወቅሰኝ አልፈልግም እንዲሰድበኝም አልፈልግም ብሩኬ ላይም እንደዛ አይነት ነገር ነው የተረዶትኝ ምንም ነገር ባላጠፋው ባልሰራው ስጠት ባላወቀው ነገር ገብቷቸዋል እሱ ባላወቀው ነገር እንደዚህ በውስብስብ እመንልኝ ለምን አታምንልኝም ለምን አታስረዳኝም ሲባል ምን ብዬ ላስረዳ ብሎ እዛ ጋ እንትን ማለቱ መናደዱ እንደዛ ሀይሚንን እንደማመነጫጨቅ ነገር አክት ምናምን ነገር ማድረጉ ያው ነገሮቹ ስላላወቃቸው ስላልተረዳቸው ከአቅሙ በላይ ስለሆኑበት ነው፣ ለሌላ ነገር አይደለም። እና እነዚህ ልጆች ደግሞ አሁንም ከረጋግተው ካላወሩበት እና ተረጋግተው ችግራቸውን ቀስ ብለው ካልፈቱት መለያየት ደረጃ ነው የሚደርሱት ማለት ነው። ሀይሚ ላይ ደግሞ እንደነገርኳቸው አሁን ላይ ጥርጣሬ የፈጠረባት ለምንድን ነው፣ ለምን አሁን ይሄ ቴክስት ሊላክልኝ ቻለ በሚል ነው። ምክንያቱም እስከዛሬ ድረስ ይች ሳታወራ ሄዳለች፣ ዛሬ ሀይሚ ከቡሩኬ ጋር ስትኖር፣ ለምን እስከዛሬ ለምን አልተላከልኝም? ለምን አሁን ተላከልኝ? የሚለው ነገር ሴት ልጅ ናችሁ እና ተጠራጥራላችሁ። ምን አለ? ምን ተፈጠረ? ፍቅራቸው ታደሰ እንዲነዝ ሰዎች ፍቅራቸውን አድሰው ነው አድሰውት ነው። እንዲ ኔ ሳላቅ። ለምን ሌላው ነገር ደግሞ ሀይ እንደዛ እንድትጠረጥር እንድትናደድ እንድትናደድ የሚያደርጋት ነገር አንዱ ምንድን ነው? እዚ ጋ ብሩ ፍቅሩን አልገለጠላትም። ገብቷችኋል አይደል? አትሌስት እንኳን ፍቅሩን እንኳን ቢገልጽላት ይች ልጅ ጥርጣሬ ውስጥ አትገባም። በቃ ታምናለ። እምነት ያድርባታል ምናምን ነገር ገባችሁ። እምነት ያድርባታል እንደዛ ነገር እና አሁን የሚያስፈልገው እኔ እንጃ፣ እኔ ምን ብዬ እንደምል አላውቅም ውዶች በጣም ግራ የሚያጋባ ውስብስብ ነገር ነው። ገብቷችኋል። አሁን ብሩኬም እየተበሳጨ ነው ያለው፣ ሀይሚም ማወቅ ትፈልጋለች ምናምን ነገር። በቃ ሁሉም ነገር ያስጠላል። በእርግጥ ይቺ ሴት ከመጣች ያው ሀይሚን የምታመረጫጭቅ የምትሳደብ ከሆነ እንዳመጣጧ እንሸኛታለን። ብሩኬም ይዟት ባይመጣ እንደ እኔ እንደ አሳብ ደስ ይለኛል። ምክንያቱም የበለጠ በቃ ልጅቷን ይፈልጋታል ነው የሚያስብለው ይሄ ጉዳይ። እሱ ከእሷ ጋር ከመጣ ልጅቷን ይፈልጋታል ማለት ነው፣ እንዲ ብለን እንድናስብ ያደርጋል። ስለዚህ ከልጆቷ ጋር ባይመጣ እንደ አሳብ እኔ በጣም ጥሩ ነው። ያለፈ ነገር እንደዛ ይኑር እንደነበረ ግን እዚ ጋር ይዞ መምጣት እሷን አሁን ላይ እንደኔ ደስ አይለም። የበለጠ ሀይሚጋ ጥርጣሬ እንዲፈጠርባት ያደርጋል። ይህንን ነው እኔ የምለው።